ጥፊ ብለሽ ምንም ነገር ሳትናገሪ ጥፊ፣ በጣም ነው ሽም ወዱት ማይ እማ ወሬ ልትሄጂ ነው? ወጣ ልበል ለምንማ አይቀመጡ ቤቱ ሳጣሁት እኮ ይጭንቀኛል። ግን መቀመጥ ካልፈለጉ ችግር የለውም እርሶ ደስ ያለትን ያልኩ። እውነት ነው ማታስገድዳቸው ደስ ያላችሁን ነገር ያርጉ በጣም ደስ የሚል ነገር ተፈጥሯል ማለት ነው በዚህ በክፍል አስራ ስድስት ዓለምዬ እንግዲህ በጣም ደስ የሚል ነገር ነው ያደረገችው ምክንያቱም የወዲትን ሴራ አጋልጣ አባታለች ማለት ነው። እንግዲህ አስቡት እናቱን ይህን ያክል ስትሰደብ ልጅ ምንም አያውቅም ነበረ። ስለዚህ አሁን ወንድዬ ሁሉን ነገር አውቋል ማለት ነው። እንዲያውቅ ደግሞ የረዳችው ዓለምዬ ናት። በእውነት ክፉ ሰው እንዳለ ሁሉ መልካም ሰውም ብዙ አለና እንግዲህ ዓለምዬ ካሜራውን አውረዳ፣ ማለትም ያስቀመጠችበት ቦታ አምጥታ ለወንድዬ ሰጥተዋለች ማለት ነው። ስትሰደብ የነበረው ሁሉ ስታስፈራራ የነበረውን ሁሉ በደንብ አይቶት ከቤቴ ውጭ ልኝ ሲጀመር አልፈልግሽም ከዚህ ይችልኝ ከኔ ጥፍ ራቅ ብሎ እንግዲህ አሰናብቷታል። የሚገርመው ነገር ደግሞ የህይወዲት እርግዝና ውሸት መሆኑ ተረጋግጧል ማለት ነው። ሁላችንም ጠርጥረን ነበረ እንደሚታወቀው ምክንያቱም እንግዲህ አማቷን ስታስጨንቅ ነበረ። በጣም ያሳዝነው ነገር ደግሞ ይኸውልሽ፣ እኔ የምለሽን ነገር ሁሉ ካላደረግሽ የማደርግሽን እኔ ነኝ የማውቀው ብላ እንግዲህ መርዝ መርዝ ሰጥታት እናቱ ማለት ነው። እንግዲህ መርዙን አምጥታ መርዙን ስትሰጣቱላ ነበረ ቪዲዮ የተቀረጸው። ስለዚህ አሁን ላይ በእጅ ከፍንጅ ተይዛለች ማለት ነው። መርዙን ስትሰጣት ሁሉ እንደገና ደግሞ አንቺ ጥቁር ድንጋይ አንቺ የምትቀመጭበት ሶፋው አንቺ የምትቀመጭበት ለብቻው እኮ ታይቶ ጎደ ጎደ እስኪ እዩ እያለች ስትሰድባት የነበረውን ሁሉ አንቺ ቆይ ቅርስነሽ እንዴ የአክሱም ቅርስ፣ እንደውም እሱን እንኳን ሌባ ወስዶት ነበረ አንቺን ማንም ሊወስድሽ የማይችል እያለች ብዙ ነገር ስትሳደብ እንግዲህ በጣም በሚገርመ ሁኔታ ይሄ ሁሉ ነው ድምፅ የወጣው። ሰላም ሰላም ወዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። አብራችሁ እስከ ቪዲዮ ፍጻሜ እንድትቆዩ በትትና አጋብዛለሁኝ። እንግዲህ የወዲት ክፋት መቼስ መጠን ያለፈ ነው እና እንግዲህ በእውነት ለመናገር እንደዚህ አይነት ሰው የሰው ልጅ እንደዚህ ያደርጋል ወይ ብሎ ማሰብ በጣም ከባድ ነው። ሰውም እንደዚህ ያደርጋል ብለን አናስብም ሁላ ማለት ነው እና እንግዲህ የወዲት ክፋት ግን ከመጠን የበዛ ነው እና እንግዲህ በክፋት አንደኛ ናምበር ዋን ተብላ የምትጠራ ጀግናውናለች። በጣም የሚያሳዝነው ነገር ማለት ነው እንግዲህ የወዲት እናም እንግዲህ የተፈጠረውን ነገር ስነግራችሁ አለምዬ፣ ይሄ ያው እንደምናውቀው ሁላችንም ቤትም ውጭ ላይም ካሜራ አስቀምጣን ነበረ። ታዲያ አሁን ላይ ምንድን ነው እየተፈጠረው? በቀጥታ ሲባል እንግዲህ ያንን ካሜራ አውረዳ ማለት ነው፣ ለወንድዬ ሰጥተዋለች ማለት ነው። አለምዬ ዬ ጀግኒት ጎበዟ። ታዲያ እንግዲህ እሱ ደግሞ በዚህ መልኩ የወሊትን ፍጥር ቃርጎ ይዞ ምንድን ነው ያደረግሽው ብሏታል። እንግዲህ እሱ ደግሞ ምንድን ነው ያደረግሽው ያለበት ምክንያት ምንድን ነው፣ እናቱን ያን ያክል ስድብ በመጀመሪያ እንደ ዛሬ ቤተክርስቲያን አልሄድሽም እንዴ እማዬ ነው ያለችው፣ ስትጀምር። ከዛ በኋላ ግን ስድቡ ላይ ማለት ነው ሁላችንም እንዳየ ነው እንደተመለከት ነው ውዶች ዬ ታዲያ ምንድን ነው ያደረገችው? በጣም በሚገርመ ሁኔታ አይ ማሚ ማማ ደግሞ ምንድን ነው ያሉት? አይ ቅዳሴ እኮ አልቆ ሄቼ ተመልሼ ነው ሲሉ ጊዜ፣ ለምን ተመለስሽ? ለምን እዛው አልቆየሽም? አስቡት እንግዲህ እንዴ አልቆ እኮ ነው ለምን ያላለቀበት ቤተ ክርስቲያን አልሄድሽም? ለምን ልጄ ጨረስኩኝ መጣው። ለምን ስትሲሉ ሲሉ ጊዜ እንደውም እሷ ምንድን ነው ያለችው? እንዳላይሽ አስበሽዋል። የምትቀመጭበት ሶፋ እንኳን እንዴት እንደሆነ እንግዲህ አስቡ። ሶፋው እርግጥ የእሷ ነው፣ ግን እኮ ቤቱ የማሚ ነው አይደል እንዴ? እና የእናት ግፍም የእናት ግፍ እናት ላይ የዚህን ያክል ግፍ እውነት ለመናገር አለምዬ ያለችው እውነቷን ነው እንግዲህ አለምዬ ሰይጣን ነው፣ በቃ እሷ ውስጥ ሆኖ የሆነ ሰይጣን ነው እያወራ ያለው ብላለች። እውነት ነው፣ የሆነ አጋንንት ነው እሷ ውስጥ ሆኖ እያወራ የነበረው እንጂ በእርግጠኝነት ራሷን ችላ ሰው፣ በዚህ ልክ እናትን የዚህን ያክል ግፍ እንዴ! እናት እኮ ሁላችሁ አሁን የባሏን እናት እንደዚህ ስታደርግ የኔ ቤተሰቦችስ ማለት እኮ በራሱ ግፍ እንዳንሰራ ያደርጋል። እሷ ግን የሷን ቤተሰቦች ቢሆን እንደዚህ የእሷ ወንድምስ ጊዜ ከዛ ካገባ በኋላ ሚስቱ ይህን ያክል የእሷን እናት ብታደርግ ደስ ይላታን? አይደለም ደግሞ ራሽ በጣም እንደዚህ ወንድዬ ደግሞ ማለት ነው ፈጥርቅ ያደረጋት በምን ምክንያት እንደሆነ ታውቃላችሁ? ጥቁር ድንጋይ እና እማማ በጣም አልቅ ሰው ማለት ነው መተው ለዓለምዬ አይ ልጄ፣ የዛሬውማ ይለያል፣ የዛሬው ይለያል። የተለያየ የስድብ አይነት እኮ ነው ልጄ። ጥቁር ድንጋይ እኮ አለች፣ ጥቁር ድንጋይ አለች፣ የአክሱም ሀውልት አለች። ስቡ እንግዲህ የአክሱም ቅርጽ ነሽ። እንደውም እሱ ራሱ ከሀገር ወጥቶ ያውቃል። ፈረንጆቹ ነቅለው ወስደዎች ነበረ ወቅ አድርጓል እኔ ምን አይነት ሴት ናት ነው የምለው። የወዲት ምን አይነት ሴት ናት? እንደዚህ አይነት የተረገመ ሴት እኔ በህይወት ፍሳ በህይወቴ አይቻላቅ። እውነት ለመናገር በጣም በሚያሳዝን ነገር ደግሞ ዛሬ የምትሳደበው ስድብ ማለት ነው ማማ ራሱ ከመድከማቸው የተነሳ ልጅ እባክሽ ተይ፣ እንደዚህ አይነት ንግግር አትናገሪ። ገና እኮ ወልደሽ አልጨረሽም ገና አንድ ፍሬ ልጅ ነሽ። ታይ ብት ቤል ዋት ደግሞ ጭራሽ ምን ብትል ጥሩ ነው ቆይ ሲጀመር እሱ አይደል እንደ የፈጠረኝ ሲፈጥረኝ ደግሞ መጥፎ አድርጎ ነው የፈጠረኝ። ስለዚህ የፈጠረኝ መጥፎ ነገር እንድሰራ እንደዚህ እንድሳደብ እንደዚህ እንድጮሆነ የፈጠረኝ። ስለዚህ ያደለውም ተጠያቂ መጠየቅም ካለበት በጌታ መጠየቅም ካለበት እሱ ነው የሚጠየቀው ብላ የራሷን ጥፋት ወደ ፈጣሪ ማለት ነው። አረ ታይ ልጄ በፈጣሪ አይዘባበቱበትም ታይ ልጄ ብትባል ራሴን ግንባር ያድርገው ብላ ድርቅ ማለት ነው። እና ይሄንን ሁሉ ስድብ በእናቱ ላይ የተደረገውን ይሄንን ሁሉ ግፍ ሰምተዋል ማለት ነው። እና በጣም የሚገርመው ነገር በጣም የሚገርመው ነገር ደግሞ ንግግር እንኳን አልቻለችም እዛጋ ማለት ነው። ምን ብላለች? የእግዚአብሔር ልጅ አይደለሁም ብላለች። ስለዚህ አንቺ የዲያብሎስ ልጅ መሆንሽ ነው። የጸበል ከሆንኩኝ በጸበል ደግሞ የሚወጣው ሰይጣን ነው። ትሸችኛለች፣ ታስጠይኛለች ነው የምትለው ማለት ነው። ማሜን እንግዲህ ትሸችኛለች የሚለው በነገራችን ላይ በጸሎት ሲበረታ ሲጠነከር፣ በተለይ ደግሞ ቆራቢ ሰው አጋንንት ያለበት ሰው ወደዛ ሰው መቅረብ አይችልም። ምክንያቱም አይችለውም ማለት ስፒሪቹዋሉን አይችለውም። እርኩስና ቅዱስ አብረው ሊኖር ስለማይችል እና ስለዚህ አሁን ዩዲት ላይ እየተጋለጠ ያለው መንፈስ ነው ላይ ሆኖ እንደዚህ አሮጊቷ እንደዚህ የሚሳደብ እንደዚህ የሚናገር በእርግጠኝነት መንፈስ ሊሆነ የሚችለው በነገራችን ላይ ግን ይቅርታ አርጉልኝና ማለት ነው። ምንም ይሁን ድራማ ነው፣ በእርግጥ ድራማ ነው። ግን ድራማን ቢሆን በዚህን ያህል እኛ ሰው እንደንፈታተን አይክብ ማለት ሰውን እንኳን እሺ፣ ማሜን እሺ ትፈታተናቸው፣ ግን ፈጣሪን በዚህን ያክል መፈታተን አግባብ አይደለም። እውነት ለመናገር በጣም ነው በፈጣሪ ላይ እያፌዘች ያለችው በጣም ማለት ነው። ይህ ዋጋ ያስከፍለናል፣ በጣም ዋጋ ያስከፍላል። እና እንግዲህ አሁን ላይ ግን እሱ በጣም ጀግኗል ማለት ነው። ምክንያቱም እናቱን እንደዚህ በግፍ ያደረገችበትን እናቱ ላይ ይህን ያክል ግፍ የሰራችበትን ዮዲትን አውጥቶ ጥሏታል ማለት ነው። በጣም ደስ የሚለው የቤቱን ነቀርሳ ዮዲትን ወደ ውጭ አውጥቶ ወሮሯታልኝ። እንግዲህ ወንድዬ ጀግኗል፣ ታሪክ ሰርቷል፣ ጎብዟል። እና ፈጣሪ እንደንፈታተን አይገባል እና አይገባም እና እንግዲህ አለምዬ ደግሞ በጣም ጥሩ ነገር አድርጋለች። ከመግቢያው ላይም እንደነገርኳችሁ የካሜራውን የቀረጸችውን ስድቡን፣ ሁሉን ማንጓጠጡን፣ ሁሉን ነገር እንግዲህ አሳይተዋለች። እና ማሚ እዚህ ጋር ጥሩ ነገር ነው ያደረጉት። ልጅ ታይ ወልደሽ አልጨረስሽም። በነገራችን ላይ ወልደን ሳንጨርስ ጨርስ አይደለም ይቀርና ወልደው ጨርሰው እንደማማ አይነት እንኳን ይህን ያክል አይሳድቡም። እና እንግዲህ የወዲት ግን በጣም ክፋት ነው ያደረገችው። እንደው ግን ውድ ቤተሰቦች እናንተ አሁን የወዲት እርግዝና እውነት ይመስላችኋል? እኔ እውነቱን ላይ አይመስለኝም። እና እውነት አለመሆኑን ራሱ አሁን ላይ ማረጋገጥ እፈልጋለሁ ብሎ እንግዲህ ወንድዬ ጎበዙ ማለት ነው ይዟት ወደ ሆስፒታል ሄዱ አለኝ። አሁን ላይ ታዲያ ወደ ሆስፒታል እንደሄዱ ናቸው። እናንተ ግን ምን ትላላችሁ? እውነት ይመስላችኋል? እኔ እውነቱን ላ ነው ይመስለኛል። ምዬ እንዳለችው እንግዲህ አለምዬ ለማሚ ምን ብላ ታለች? ማሚ መጀመሪያ ሀይለች ተይኝ፣ እስኪ እያስፈራራችኝ እኮ ነው። ካልሽ እኔ እምልሽን ካላደረግሽ ለልጅሽ ብትናገር ይዋለሽ ከተናገርሽ ግን እኔ ምልሽን ደግሞ ካልሰማሽ ከባሌ ጋ ስሆን ወደ ሳሎን እንዳትመጭ እነግርሻለሁ። ሁለተኛ ግን ከመጣሽ ልጁንም አስወርደዋለሁ፣ ልጅሽንም እገድለዋለሁ። አስቡት እንግዲህ ይሄንን ሁላ እያለች ትገኛለች ማለት ነው። እና ይህንን ታዲያ ማሚ ለአለምዬ ስትናገር አለምዬ መንበላለች፣ ማዬ ሲጀመር ውሸት ነው፣ እርግዝን ነው ሲቀጥል ደግሞ አታደርገውም፣ ስታስፈራራሁት ነው። ስለዚህ ከኪሽኑና ከሳሎኑ እንዳይወጡ በቅርቡ እውነቱ ነገር ይደረስበታል። ወንድዬም እውነቱን እያያን እችንም ባለጌ ከቤት አውጥቶ ይወረውራታል እንዳለችዋለም ዬ እንግዲህ ከቤት አውጥቶ ወርውራታል ማለት ነው። በጣም ነው ደስ የሚለው። ሁላችሁም ወንዶችዬ እንደ ወንድዬ ሆኑ ማለት ወንድዬ አሁን እስካሁን ጅሎ ነበረ። ማለት ሚስቱን ነበረ የሚያምነው። ሚስቱ ታስመስላለች ከሱ ፊት እናትየውን ማብዬ ምናምን ነው የምትለው ዘወር ሲል ግን የምታደርገው ነገር የታወቀ ነው። ስለዚህ ነቄ መሆን አሪፍ ነው ማለት ነው። እና ይሄንን ይመስል ነበር። እስቲ ቀጣዩን አሁን ከሆስፒታል ስትመጣ ምን ተፈጠረ የሚለውን ይዤላችሁ የመመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ። ባይ ባይ ተወዳጆች።